የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸው መረጃዎች ከዚህ እንደሚከተለው መቅረብ ጀመሩ። ዋና ዋናዎቹም በቅድሚያም እኛም ማንነታችንን እየጠየቅን ያለነው በህገ መንግስቱ መሰረት ነው ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ከወራት በፊት ላደረሰብን በደል ካሳን ጠይቀዋለን ያሉትን ህወሀትን በተመለከተም የድርጅቱ ኔትወርክ ከሆናችሁ እንጣላለን ሲሉ ተሰምተዋል። ዝርዝሩ ተዘጋጅቷል። የትግራይ ክልልን የነዳጅ ኮታ መንግስቱ ወደ ሀገር ቤትም እንዳይገባ ትዕዛዝ መስጠቱ ተሰማ። ትዕዛዙን ያስተላለፉትም ጠቅላይ ሚኒስትሩ መሆናቸው ታውቋል። ተጨማሪውን ይዘናል። መንግስት በሰላም እጅ ሰጡኝ ያላቸው የሰኝ ነጋሳ ታጣቂዎችን ማሰሩ መግደሉና መሰወሩ ታወቅም። እጃቸውን ለመንግስት ከሰጡ ሰዎች ውስጥ ገንዘብ ከተቀበሉ በኋላ የራሳቸውን ቡድን አቋቁመው በዘርፊያ ላይ የተሰማሩ መኖራቸውም ተሰምቷል። ቀሪዎቹም ወደ ቤተሰብ ገንዘብ ተከፍሏችሁ ትሄዳላችሁ ቢባሉም ተገደው መከላከያን እንዲቀላቀሉ መደረጋቸው ተዘግቧል። እንቃኟለን። ሻዕቢያ በአሰብ በኩል የሚያደርገው እንቅስቃሴ ቀጥሏል። ለውትድርና ያዘጋጃቸውን ወጣቶችንም በዚሁ ግንባር ወስዶ ሲያስጎበኝ ታይቷል። ተሰሙት አላችሁም በጉዞ ላይ በነበሩ የመንግስት ኃይሎች ላይ በተፈጸሙ ድንገተኛ የቦንብ ጥቃቶች ሰብአዊ ጉዳት ደረሰም። በአማራ ክልል ወደ ከተሞች የሚፈልሱ ወጣቶች ቁጥር ሲጨምር ከ980 ሺ በላይ የሚሆኑት ስራ ፍለጋ መመዝገባቸው ተሰምቷል። ሌላኛው መረጃችን ነው። በአሜሪካ በአንድ የሲግናል ግሩፕ ላይ የተፈጠረው ጉዳይ መነጋገሪያ ሆኗል። ከፍተኛ የአሜሪካ ባለስልጣናት በየመን የታቀደ ሚስጥራዊ ጥቃትን ጉዳዩ የማይመለከተው አንድ ጋዜጠኛ ባለበት የማህበራዊ ሚዲያ ግሩፕ ማጋራታቸውም ቁጣን ቀስቅሷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ትሰማላችሁ። መልካም ቆይታ ይሆነላችሁ። ሻዕቢያ በአሰብ በኩል የሚያደርገውን እንቅስቃሴ ቀጥሏል። ለውትድርና ያዘጋጃቸውን ወጣቶችንም በዚሁ ግንባር ወስዶ ሲያስጎበኝ ታይቷል። ኢትዮጵያውያንን ለመግደልና ለመዝረፍ ከብልጽግናው መንግስት ጋር ግንባር ፈጥሮ የነበረው ሻዕቢያ አሁን ደግሞ በፕሮፓጋንዳ ቅስቀሳዎችና ዛቻዎች ላይ ተጠምዷል። ሁለቱ አገዛዞች ከሚያደርጉት የፕሮፓጋንዳ ልውውጥ በተጨማሪም በመሬት ላይም ወታደራዊ እንቅስቃሴዎች ውስጥ እንደሚገኙ ተደጋግሞ የታየ ሆኗል። ብልጽግና በጄኔራል አሰፋ ቸኮል ከሚመራ ወታደራዊ አሃዶች መካከል የተወሰኑን መካናይዝድ ኃይሉን በቡሬ ግንባር አቅጣጫ ማስጠጋቱ የታወቀ ሲሆን ሻዕቢያ ምስራቅ እዝ የሚለውን ታጣቂ ኃይሉን በዚሁ አካባቢ እያደራጀ እንደሆነ ሲገለጽም ከርሟል። ባለፉት ቀናትም የሻዕቢያው አገዛዝ በዚሁ አካባቢ ያልተለመደ እንቅስቃሴና የተማሪዎች ጉብኝትን ማድረጉ ደግሞ ትኩረትን ስቧል። የምስራቅ እዝ አዛዥ የሆኑት ብርጋዴር ጀነራል አብርሃም አፋን በተገኙበትና እርሳቸው በሚመሩት በዚህ የተማሪዎች እንቅስቃሴ ላይ ሻዕቢያ ለጦርነትና ለውትድርና ያጫቸውን ታዳጊዎችን ወደ ቦታው አጓጉዞ ሲያስጎበኛቸው ተስተውሏል። መማርን የከለከለው ሻዕቢያ ተማሪዎች ዲግሪ እንዲኖራቸው ሳይሆን ጠመንጃ ታጥቀው ስልጣኑን እንዲጠብቁለት የሚያሰማራቸው እድሜያቸው አስራዎቹን አጋማሽ ያለፉትንና እስከ አስራ አንደኛ ክፍል የተማሩትን ነው። ከወልዳ በወልደ ማርያም ትምህርት ቤት የተጓጓዙና በሚቀጥሉት ዓመታት ወደ ሳዋ የሚጋዙ የሀይ ስኩል ተማሪዎች በአሰብ ግንባር በኩል ጉብኝት ማድረጋቸውንም የሀገሪቱ ማስታወቂያ ሚኒስቴር ይፋ አድርጓል። የሻዕቢያ አዛውንት ወታደራዊ መኮንኖችም ተማሪዎችን በሚጎበኙበት ወቅት የኢትዮጵያን ጠላትነትና ወራሪነት የሚያሳይ ማብራሪያ እንደሰጧቸው ነው በመረጃዎቹ ላይ የተመላከቱም። የትግራይ ክልልን የነዳጅ ኮታ መንግስት ወደ ሀገር ቤትም እንዳይገባ ትዕዛዝ መስጠቱ ተሰማም። ትዕዛዙን ያስተላለፉት ደግሞ ጠቅላይ ሚኒስትሩ መሆናቸው ታውቋል። የብልጽግናው አገዛዝ ወደ ስልጣን ከመጣበት ጊዜ አንስቶ አልታዘዝ አልገዛልኝ የሚለውን የትግራይ ክልልን በጀት ሸቀጥ፣ ነዳጅና ሌሎች አቅርቦቶችን እንዳያገኝ ሲያደርግ መቆየቱ የሚዘነጋ አይሆንም። ወደ ትግራይ ክልል የሚሄደውን መንገድ ከመዝጋት ጀምሮ እስከ በጀት ክልከላና የመርዝ ዞጉር ገዳይ የጣለው ገና ከጦርነቱ መጀመር በፊት በነበሩ አመታትም ነው በመጨረሻ ጦርነቱ ከተካሄደ በኋላ ከሁለት ዓመት በላይ በትግራይ ክልል ውስጥ ነዳጅ እንዳይገባም ጠቅላይ ሚኒስትር አብይ አህመድ የሰጡት ትዕዛዝ ተፈጻሚ ሆኗል። አሁንም ተመሳሳይ ተግባራት እየተደረገ ነው የሚሉት ምንጮች ጠቅላይ ሚኒስትሩ የራሳቸው ፌዴሬሽን ምክር ቤት የፈቀደውን በጀት ከመከልከላቸው በተጨማሪም ነዳጅም ወደ ትግራይ ክልል እንዳይገባ አድርገው ሰንብተዋል። የነዳጅ አቅራቢ ተቋማት ከውጭ ሀገር የሚያስገቡትን ነዳጅ ለክልሎች በኮታ የሚያከፋፍሉ ሲሆን የትግራይን ድርሻ ገን እንዳያስገቡ በጠቅላይ ሚኒስትሩ መታዘዛቸውም ታ ታውቋል በዚህም ከተገዛበት ሀገር ተጓጉዞ ጅቡቲ ወደብ ከደረሰ በኋላ ወደ ትግራይ ክልል እንዳይገባ ተደርጎ ክልሉ ነዳጅ እንዳይቀርብለትም ሆኗል። የትግራይ ክልል የ2013ቱ ጦርነት ከመጀመሩ በፊት በወር 13 ሚሊዮን ሊትር ናፍጣና 25 ሚሊዮን ሊትር ቤንዚን ያገኝ ነበርም። ከሰላም ስምምነቱ በኋላ የነዳጅ ኮታው እንዲቀንስ ተደርጎ ናፍጣ 8 ሚሊዮን፣ ቤንዚን ደግሞ 15 ሚሊዮን ሊትር ሆኗል። ከጥር 17 ጀምሮ መቆም የጀመረው ይኸው የነዳጅ አቅርቦት አሁን ደግሞ ሙሉ በሙሉ ተቋርጧል። ስለ ጉዳዩ የጠየቅናቸው አንድ የብልጽግና ከፍተኛ ባለስልጣን ነዳጅ ወደ ትግራይ እንዳይገባ እገዳ የተጣለው ከጥር 17 ጀምሮ ነበር ያሉን ሲሆን ይህ የሆነው የትግራይ ሰራዊት አመራሮች ስብሰባ አድርገው አወዛጋቢውን ውሳኔ ከወሰኑ በኋላ ስለመሆኑ አስረድተውናል። ከጥር 17 ጀምሮ ቀስ በቀስ እየቀነሰ ከዛም ሙሉ በሙሉ እንዲቋረጥ የተደረገው ነዳጅ ከፌዴራል መንግስት ሹማምንት ጋር ንግግር ተደርጎ እጅግ ባነሰ መጠን እንዲገባ ሲደረግ የቆየ ቢሆንም አቶ ጌታቸው ረዳ ሰበባ መግለጫ ከሰጡበት ቀን ጀምሮ ደግሞ ሙሉ በሙሉ ነዳጅ እንዳይገባ መታዘዙን አንድ ለጉዳዩ ቅርበት ያላቸው ኃላፊ ለጣቢያችን አስረድተዋል። አንድ የነዳጅ አከፋፋይ ኩባንያ ባለቤት ደግሞ ወደ ትግራይ ነዳጅ እንዳታጓጉዞ ተብለን በስልክ ታዘናል በማለት በዚህም ምክንያት ማጓጓዝ ማቆማቸውን ገልጸውልናል። በትግራይ ክልል ሆነ ተብሎ በጠቅላይ ሚኒስትሩ ትዕዛዝ የተጣለው የነዳጅ ክልከላ በደብዳቤ ሳይሆን በቃል የተሰጠ መመሪያ መሆኑን ያብራሩልን ደግሞ ሌላ ጉዳዩን በቅርበት የሚያውቁ ሹም ናቸው። የክልሉ የመንግስት ላለፉት ሳምንታት ነዳጅ መቋረጡ እንዲነሳ ለመጠየቅ አራት ጊዜ ደብዳቤ መላኩን መዘገባችንም አይዘነጋም። በአሁኑ ወቅትም በክልሉ ሕዝብ ላይ የሚደርሰው ማህበራዊና ኢኮኖሚያዊ ቀውስ እንዲጨምር ማድረጉ እየተነገረ ሲሆን ነዳጅ ባለመኖሩ የሸቀጦች ዋጋ ኑሯል። የህዝብ ማመላለሻ አውቶቡሶችም ስራ ቁሟል። በመዲናዋ መቀለም ይሁን እንደ ሽርና ድግራት ወዳሉ አካባቢዎች የሚደረጉ የትራንስፖርት እንቅስቃሴዎች የተስተጓጎሉ ሲሆን እርዳታ አቅራቢ ተቋማትም ያለውን ውስን እርዳታ እንኳን ማድረስ ተስኗቸዋል ተብሏል። ሆስፒታሎች ነፍሰጡር ህጻናቶችን መርዳት አምቡላንሶችን መላክ እየተቸገሩ መጥቷል። ጠቅላይ ሚኒስትሩ የራሳቸው ፌዴሬሽን ምክር ቤት ለትግራይ ክልል ጦርነት ማገገሚያ ብሎ የመደበውን ሀያ ቢሊዮን ብር እንዳይሰጥ ያደረጉ መሆናቸውም ይታወቃል። አሁን ደግሞ ህዝቡ ነዳጅ እንዳያገኝ፣ የረዴት ተቋማት እርዳታ እንዳይሰጡ የሚያደርግ መመሪያን አስተላልፈዋል። እኛም ማንነታችንን እየጠየቅን ያለነው በህገ መንግስቱ መሰረት ነው ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ከወራት በፊት ላደረሰብን በደል ካሳ እንጠይቃለን ያሉት ህወሀትን በተመለከተም የድርጅቱ ኔትወርክ ከሆናችሁ እንጣላለን ሲሉት ሰምቷል። ከሰሞኑ በሁመራ የትግራይ ተወላጆች ጋር ውይይት መዘጋጀቱን ተከትሎ የብልጽግናዎች የሚያደረጉት ንግግር ከተፈናቃዮች ህወሀት እና የማንነት ጥያቄ ጋር የተያያዘ ነው። የብልጽግናው ፕሬዚደንት አብይ አህመድ ከቀናት በፊት በፓርላማ ባደረጉት ንግግር ተፈናቃዮች ችግሮችን ከነገ ጀምሮ ቢሆን እንመልሳለን ሲሉ ተሰምተው ነበር። በወልቃይት እና አካባቢው የጸጥታ ዘርፍ ኃላፊ ተደርገው በአማራ ብልጽግና የተሾሙት ኮሎኔል ደመቀ ዘውዱ ደግሞ ከዚህ በፊት ሰላማዊ ተፈናቃይ ተመልሶ አልቋል ያሉ ሲሆን ከሰሞኑ በነበረው የሁመራው መድረክ ላይ ወታደር ነው ተፈናቃይ ብለው የሚልኩብን ኩብን ሲሉ ተደምጠዋል። ከትግራይ የሚመጣ ተፈናቃይ ብለው ነሱ ያዘጋጁ ነው ምናቸው፣ ምንድን ያደረጉት ተፈናቃይ ስንመልስ ስፔሻል የሰለጠነው ወታደር ተፈናቃይ ነው ብሎ ሞሉት። ከዚህ በኋላ እዚህ መጥቶ ይገባል ከዚህ ከገባ በኋላ በድብቅ ደሞ መሳሪያ እንሰጠዋል እናሳጥቀዋለን ከዚያ በኋላ እንደገና ውስጥ ሆኖ ተዋቅቶ ወልቃይትን ነፃ እናወጣለን የሚል ታክቲኩ ማለት ያ ደግሞ እኛ አውቀናል ይሄን አካሄድ ይሄ ሴራ ለህወሀት አይደለም ለትግራይ ህዝብ ለህወሀት ለራሱ አይጠቅሙም የኢትዮጵያን የምድር በር እየጠበቀ ነው የሚል አቋም ያላቸው ኮሎኔሉ በመከላከያ ሰራዊቱ አማካኝነት የተከዜ ዘብ የተሰኘውን ኃይላቸውን በተደጋጋሚ ማስመረቃቸውም ይታወሳል። በብልጽግናው መንግስት ጥያቄያችን ተመልሷል የሚሉት ኮሎኔል ደመቀም በሚያስተዳድሩት ቀጠና ውስጥ የሚገኝ የመከላከያ ሰራዊትን የፋኖ ኃይሎች ጥቃት የሚሰነዝሩ ከሆነ ቀይ መስመራቸውን እንደተላለፉ እንደሚቆጠር ገልጸው እንደነበርም የሚታወስ ነው። በሁመራ ከሰሞኑ በነበረው መድረክ ላይ እንዲገኙ በሚል ጥሪ ከቀረበላቸው የትግራይ ተወላጆች ውስጥ ወደ አራት እጥፍ የሚሆኑት አልተገኙም ያሉት ኮሎኔል ደመቀም ነገር ግን እኛ እንደ ህወሀት ስብሰባ ቀራችሁ ብለን አናስራችሁም የሚለውን ሲናገሩም ተሰምቷል። በመድረኩ የተገኙት ነዋሪዎችንም የህወሀት ኔትወርክ ከሆናችሁ እንጣላለን ብሏቸዋል። ትግራይ ህዝብ እዚህ መኖር የለበትም የሚለው እሳቤም ሀሳብም የለን። ማነታችን እንዳይረጋገጥ የህወሀትን ኔትወርክ ሆኖ ግን ሚሰራ ከሆነ ግን እንጣላለን ነው። ወልቃይት ጠገዴ የትግራይ አካል ነበር የሚል ካለው ታሪክ ካለው ነው እንነጋገር ብለናል። በማድበስበስ የትግራይ ህዝብ ስሜት ውስጥ አስገብተው ተመልሰው በጉልበት መያዝ ነው የሚፈልግ። የብልጽግናዎቹም ከትግራይ በኩል ህገ መንግስታዊ ጥያቄ ይነሳል ጥያቄያችን በህገ መንግስቱ መሰረት ይፈታ ይላሉ። እኛም በህገመንግስቱ መሰረት ይፈታ ነው የምንለው ሲሉም ያክላሉ። እንዲያውም የትግራዋይ ትግርኛ ና የወልቃይት ትግርኛ የተለያየ ነው ይህ ግን ህወሀት መቀበል አይፈልግም ሲሉም ያነሳሉ በህገ መንግስት መሰረት በህገ መንግስት መሰረት ይላሉ። እንግዲህ በሚዲያም ታይቋል። እሺ በህገ መንግስት ቆንኛ አይጠየቁም። በህገ መንግስት መሰረት እሺ፣ መልስም ስጡን እና እኛ እንዱት ቋንቋችን ከትግራይ ምን ያመሳስላችሁ ከሆነ ትግርኛ ነው እንዲያም ትግርኛ ለትግርኛው እንለያያለን። ለምሳሌ ትግራይ ንጉሆ አንቲም ላይ ትግራይ ህዝብ ወንቀጣይ ወገሐታ

የእኛ ጥያቄ ያለደም መፋሰስ በህግ አግባብ መልስ እንዲሰጠው ነውም ብለዋል። ህወሀትም ለዚህ ሀሳብ ፈቃደኛ ይሆን የሚለውንም አንስተው አቅርበዋል። ኮሎኔል ደመቀ ከትግራይ ጦርነት ጋር በተያያዘ ከአሜሪካ በኩል በቀረበባቸው ክስ፣ ከፋኖ ኃይሎች የትግል እንቅስቃሴ ጋር በተያያዘ ባደረጉት ምክንያታዊ አይደሉም ንግግርና መሰል ጉዳዮች መነጋገሪያ ሆነው ቆይተዋል። ባለፈው አመት ተፈናቃዮችን የማስመለስ ከጦርነቱ በኋላ የተመሰረቱ አስተዳደሮችን የማፍረስ እንቅስቃሴ ተጀምሮ በነበረ ሰሞን ደግሞ የብልጽግናው መንግስት በአማራ ክልል እና በፌደራል መንግስት የኃላፊነት ደረጃዎች ላይ ስልጣንን ሊሰጣቸው አቅርቦ እንደነበርም የሚዘነጋ አይሆንም። መንግስት በሰላም እጅ ሰጡኝ ያላቸውን የሰኝ ነጋሳ ታጣቂዎችን ማሰሩ መግደሉና መሰወሩ ተሰማ። እጃቸውን ለመንግስት ከሰጡ ሰዎች ውስጥ ገንዘብ ከተቀበሉ በኋላ የራሳቸውን ቡድን አቋቁመው በዝርፊያ ላይ የተሰማሩ መኖራቸውም ተነግሯል። ቀሪዎቹ ወደ ቤተሰባቸው ገንዘብ ተከፍሏቸው ትሄዳላችሁ ቢባሉም ተገደው የመከላከያ ሰራዊቱን ስልጠና እንዲወስዱና እንዲቀላቀሉ መደረጋቸውም ተዘግቧል። የብልጽግናው መንግስት ከሚታወቅባቸው ሁነቶች መካከል ለፈረማቸው ዓለም አቀፍ ስምምነቶች ሰላምን ለማስፈን ለገባቸው ቃል ኪዳኖችና ውሎች ተገዥ ሳይሆን በመቅረት ነው። እስካሁንም ተስማምቶ የፈጸመውና በተሟላ ሁኔታ የተገበረው ውልም አልተስተዋለም። በአስመራ ከኦነግና ኦብነግ ጋር፣ በፕሪቶሪያ ደግሞ ከሕወሓት ጋር የስምምነቱ ያሰረው ብልጽግና ተፈራራሚዎቹን ሲክድና ሀገሪቱን ቀውስ ውስጥ ሲከት ነው የቆየው። የአስመራው ስምምነትን ባለማክበሩ ምክንያት በኦሮሚያ ክልል እንዲቀጥል የሆነው ጦርነት ይቆም ዘንድ እጃችሁን ስጡኝ ሲል የሰነበተው የኦህዴዱ ብልጽግና በዚህም በሰኚ ረጋሳ የሚመሩ ታጣቂዎች ላገዛዙ ወደው ገብተው እንደነበር አይዘነጋም። ከነዚህ ወዶ ገቦዎች መካከል ግን ቁጥራቸው ጥቂት ያልሆኑ ታጣቂዎች ተገድለዋል፣ ተሰውሯል፣ በስርዓት ላይ ይገኛሉም ተብሏል። አፍሪካን ኢንተሊጀንስ እንደሚለው የብልጽግናው መንግስት ወደ ሲቪል ህይወት ትገባላችሁ፣ ወደ ማህበረሰቡም ትቀላቀላላችሁ ብሎ ቃል ከገባላቸው በኋላ በእስር ቤቶች ውስጥ በርካቶችን አጉሯቸዋል። ቁጥራቸው ሁለት ሺህ የሚደርሱትን እነዚህን ታጣቂዎችን ይዘው እጃቸውን ለመንግስት የሰጡት አቶ ሰኝ ነጋሳ የአቶ ሽመልስ አብዲሳ ካቢኔ አባል የተደረጉ ቢሆንም ወዶ ገብ ታጣቂዎቻቸው ግን በምዕራብ ሸዋ ሰንቀሌና በምስራቅ ሸዋ አዋሽ ቢሾሌ እንደዚሁም በአዋሽ አካባቢ በሚገኙ የማሰቃያ ጣቢያዎች ታስረዋል ሲልም አክሏል። ኢትዮ ፎረም ከኦሮሚያ የጸጥታ ቢሮ ያገኘው መረጃ እንደሚያመላክተው ደግሞ በአምቦና ሻሸመኔ የተመሳሳይ እስራት የተፈጸመባቸው በቂ ምግብ የማያገኙና ቤተሰብ የማይጠይቃቸው ታጣቂዎች አሉ። የፈረንሳዊ ሚዲያ እንደዘገበውም ከታጣቂዎች ውስጥ 135 ሰዎች ክስ የተመሰረተባቸው ሲሆን በጦርነት ወቅት በመንግስት ንብረ ት ላይ ውድመት አድርሳችኋል የሚል ወንጀላም ቀርቦባቸዋል። ሌሎች ደግሞ ወደ ቤተሰቦቻችሁና ሲቪል ህይወታችሁ ትገባላችሁ ተብሎ ቃል የተገባላቸው ታጣቂዎች በግዳጅ መከላከያን ተቀላቅለው የቀድሞ ጓዶቻቸውን እንዲወጉ ስምሪት ተሰጥቷቸዋል። ከነዚህ በተጨማሪ በአንቦ መስመር አምስት የሰኝ ታጣቂዎች እንዲረሸኑ የተደረገ ሲሆን፣ በዚሁ አካባቢ ማህበረሰቡን ግደሉት በሚል መከላከያ ለግድያ ያቀረበው አንድ ታጣቂም በደቦ ፍርድ ተቀጥቅጦ እንዲገደል መደረጉ ነው የተሰማው። ይህ ግድያ የተፈጸመው በምዕራ የአብሸዋ ዞን ኤልፋታ ወረዳ ውስጥ ሲሆን ጊዜው ደግሞ ከሁለት ሳምንት በፊት ነው። በዚሁ አካባቢ እንዲሄዱ የተደረጉ 32 የቀድሞ የሰኝ የነጋሳ ታጣቂዎች እንደገና ተደራጅተው መዝረፍና ማገትም ጀምሯል ሲሉ የአካባቢው ነዋሪዎች ተናግሯል። ጉዞ ላይ በነበሩ የመንግስት ኃይሎች ላይ በተፈጸሙ ድንገተኛና የቦምብ ጥቃቶች ሰባዊ ጉዳት ደረሰም። በአማራ ክልል ወደ ከተሞች የሚፈልሱ ወጣቶች ቁጥር ሲጨምር ከ980 በላይ የሚሆኑት ስራ ፍለጋ መመዝገባቸው ተሰምቷል። የብልጽግናው መንግስት በፈረቃ ጦርነት የማካሄድና አዳክሞ የማስተዳደር ፕሮጀክት ተረኛው ክልል የአማራ ክልል ይመስላል። በየዕለቱ ውጊያ፣ በየዕለቱ ግድያ፣ በየዕለቱ ውድመቱም ቀጥሏል። ከፋኖ ኃይሎች ጋር እየተደረጉ ባሉ ውጊያዎች እየተሳተፉ በሚገኙ የመንግስት የጸጥታ ስምሪት ቤትን በወሰዱ ኢትዮጵያ ላይም ችግሩ እንደቀጠለ ነው። ዛሬም በተለያዩ ቦታዎች የተፈጸሙ ጥቃቶች የሚያመላክቱት ይህንኑ ነው። በደቡብ ወሎ ዞን መካነ ሰላም ቅርብ ርቀት የመንግስት ኃይሎችን ይዘው ይንቀሳቀሱ የነበሩ ተሽከርካሪዎች ላይ የተፈጸመው የቦምብ ጥቃት የኢትዮጵያውያንን ሕይወት ቀጥፏል። በጎጃም ቀጠና ከባህር ዳር ወደ ዳንግላ በሚወስደው መስመር ከመራዊ አቅራቢያ እንጨት ተራ ተብሎ በሚጠራው ስፍራ እንደዚሁ ድንገተኛ ጥቃት ተከፍቶ በርካታዎች ተገድለዋል። ከርዕሰ መዲኗ ቅርብ ርቀት ላይ በሚገኘው አቡነ ከጋሸን ሐረም እንዲሁ። በሌላ በኩል ከሰሜን ወሎ ወደ ደቡብ ጎንደር ቀጠና በማቅናት ላይ የነበሩ የመንግስት ኃይሎችም ቅርብ ርቀት ባለ ቦታ ላይ የደፈጣ ጥቃት ጠብቋቸዋል። እነዚህና መሰል ጥቃቶች ከሚያስከትሉት ሰብአዊ ጉዳት ባሻገር እያስከተሉት ያለው ውድመትም ከፍ ያለ ነው። ጦርነቱ ክልሉን ኢኮኖሚያዊና ማህበራዊ ቀውስ ውስጥ ማስገብቶታል። በዚህ ጦርነት ሳቢያ በርካታ ወጣቶች በተለያዩ የክልሉ ትልልቅ ከተሞች ለስራ ፍለጋ ቢሰማሩም ስራ ማግኘት ግን ቸግሯቸዋል። ከሰሜን ወሎ ግዳን ወረዳ የተፈናቀለ ወጣት በአካባቢው እየተካሄደ በሚገኘው ጦርነት ምክንያት ወጣቶች ሰላም ወዳለባቸው ከተማዎች እየፈለሱ እንደሆነ ይናገራል። በክልሉ በቀጠለው ጦርነት በአካባቢያችን ለመቆየትና ዋስትና ለማግኘትም ተቸግረናል የሚሉት ወጣቶቹ በጦርነት ወቅት የሚደርስባቸውን እንግልት ሽሽት ላይ ስለመሆናቸው ያብራራሉ። በክልሉ ከ988 ሺ በላይ ወጣቶች ስራ ፈላጊዎች መሆናቸውን ገልጾም ተመዝግቧል። እንዲያም ሆኖ አገዛዙ ያቀረበው የስራ አማራጭ ግን ውትድርና ሆኖ ነው ነው የክልሉ ወጣቶችም ታጣቂዎችን መቀላቀል አሊያም ለርስ በርስ ጦርነቱ ግብአት ወታደራዊ ስልጠናን ለብልጽግናው አገዛዝ መውሰድ ግድ ሆኖባቸዋል። የአሜሪካ ከፍተኛ ባለስልጣን ጋዜጠኛ በሚገኝበት የሲግናል ቡድን ውስጥ በየመን ላይ ለማድረስ የታቀደ ጥቃትን በተመለከተ መረጃ በማጋራታቸው ከፍተኛ ቁጣ ተነስቷል። ይህ የሲግናል ቡድን ብሔራዊ ምስጢርን ባለስልጣናት የሚለዋወጡበት ሲሆን ጋዜጠኛ ቡድኑን መቀላቀሉ ዋይት ሀውስ አረጋግጧል። በአትላንቲክ መጽሄት የሚሰራው ጀፍሪ ጎልድበርግ እንዳለው ምክትል ፕሬዚደንት ጄዲ ቫንስና የመከላከያ ጸሐፊ ፒት ሀገስት የሚገኙበት ቡድን ውስጥ ነው የተቀላቀለው አሜሪካ ጅቡቲ አማጽያን ላይ ለማድረስ ያቀደችው ሚስጥራዊ ጥቃትም ጋዜጠኛው መመልከቱን ተናግሯል። ምን አይነት መሳሪያ ጥቅም ላይ እንደሚውልና የትኛው ኢላማ ላይ መቼ ጥቃቱ እንደሚፈጸም መረጃውን ጋዜጠኛው ያየው ከጥቃቱ ከሁለት ሰዓት አስቀድሞ ነበር። ዲሞክራቶች የትራምፕ አስተዳደርን ሲተቹ፣ ሪፐብሊካኖች ደግሞ ስጋታቸውን እየገለጹ ናቸው። ጋዜጠኛው ወደ ሲግናል ግሩፕ ወይም ቡድን እንዲቀላቀል የተደረገው በድንገት እንደሆነም ታውቋል። የዋይት ሀውስ ብሔራዊ ደህንነት አማካሪ ማይክል ዋልዝ ወደ ቡድኑ አካቶት ሊሆን እንደሚችልም ተገምቷል አስቀምጧል ሁቲዎችን የሚደግፍ ሰው ወደ ሲግናል ቡድኑ እንኳን ማላካተቱ የአሜሪካውያንን ሕይወት አደጋ ላይ የሚጥል መረጃ ነበር እያጋሩ የነበረው ብሏል ጋዜጠኛው። ዶናልድ ትረምፕ አትላንቲክ ላይ ስለወጣው ዘገባ እንደማያውቁ ገልጿል። የዋይት ሀውስ ፕሬስ ሴክሬታሪያት ደግሞ በሁቲዎች ላይ የደረሰው ጥቃት ስኬታማ ነበር፣ ፕሬዚደንት ትረምፕ በብሔራዊ ደህንነት ቡድናቸው ይተማመናሉ ብላለች። የመከላከያ ሚኒስትር ጸሐፊው ወታደራዊ ኦፕሬሽኑ ስኬታማ ስለመሆኑ ገልጿል። ጋዜጠኛው በሲግናል ቡድኑ መቀላቀሉን በተመለከተ ሲጠየቁም አሳሳችና ዋጋቢስ ጋዜጠኛ ነው ሲሉ መልሰዋል። ጋዜጠኛው የሲግናል ግሩፑ ምናልባትም ሐሰተኛ ሊሆን እንደሚችል አስቦ እንደነበር ይገልጻል። ሆኖም ግን በየመን ስለታቀደ ጥቃት በቡድኑ መረጃ በተከታታይ ሲለቀቅ በጣም እንደተደነቀ ያክላል። የሁቲ ባለስልጣናት በትዊተር ገጻቸው እንደሚሉት በአሜሪካ የአየር ጥቃት 53 ሰዎች ተገድሏል። ሲግናል ደህንነቱ አስተማማኝ የሆነ መተግበሪያ ስለሆነም በጋዜጠኞችና ባለስልጣኖችም ይመረጣል። ጋዜጠኛው እንደሚለው ስለ ጥቃቱ ባለስልጣኖቹ መልእክት በሚለዋወጡበት ወቅት ምክትል ፕሬዝደንቱ ከፕሬዝደንቱ የሚጻረር አስተያየትን ሲሰጡም ነበር። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማል።